ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራንሳል ስ ቤተሰቦቼ እንደምን አላችሁልኝ? ዛሬም በጣም የሚገራርሙ መረጃዎችን ይዤላችኋለው። እንግዲህ ሰሞኑ ከትላንትና እንደዚህ በቱርክ ውስጥ የሰማነው የመሬት መናወጥ ዜና ተከትሎ በዓለማችን ላይ ከባድ ነገሮች ለመምጣታቸው ማሳያ ነው ተብሏል። የዚህ ጉዳይ እውነታ እስከ ምስራቅ አፍሪካ ድረስ ወይም እስከ አፍሪካ ድረስ ኢትዮጵያ እስካለችበት ቦታ ድረስ የሚዘልቅ ነው። በጣም ግዙፍ የሚባሉ ሜጋ የሚባሉ መሬት መናወጦች እየተጠበቁ ይገኛሉ። እነዚህ ግዙፍ በጣም እጅግ ግዙፍ ሜጋ እርዝ ክዌክስ ቀጥሎ የሚጠበቁትን ተመልክቶ በዚህ በቱርኩ የመሬት መናወጥ ጋር ተያይዞ ያለው ዜና መጽሐፍ ቅዱሳዊ ነው። በመጨረሻዎቹ ዘመን በየስፍራው መሬት መናወጥ የሚሆንበትን ሲክሪት በደንብ አድርጎ የሚያሳይ ሳይንሳዊ ግኝቶችና ውጤቶች እየተጠበቁ ይገኛሉ። በእነዚህ ዙሪያ ላይ መረጃ ካፍላችኋለሁ። ሌላኛው ደግሞ የሩሲያና የዩክሬን ጦርነት ቅርጽ ማለት ነው ወደ ሌላ ዘግናኝ ወደሆነ ደረጃ እየተሸጋገረ ይገኛል። የጎግና ማጎግ ጦርነት አሁን ባለበት ሁኔታ በጣም ተስፋ አስቆራጭ ሆኖ ለዋይት ሀውስ ወይም ደግሞ ለፕሬዚዳንት ትራምፕ መንግስት ተከስቷል፣ በዚህ ደረጃ ላይ መጥተዋል። ፕሬዚዳንት ትራምፕ ለፑቲን አደገኛ ማስጠንቀቂያ ሰጥተውታል። ፕሬዚዳንት ፑቲን እንግዲህ ዛሬና ትናንትና በኪየቭ ላይ ባደረሱት ጥቃትና ውድመት አደገኛ ነገር ተከታትሎ ሊመጣ እንደሚችል የሚያመላክቱ ዜናዎች ተነግረዋል። እነዚህ ነገሮች በዘመኑ ፍጻሜ ላይ ወሳኝ የሆኑ ናቸው። የጎግ ማጎግ ጦርነት ውስጥ ነው ያለነው። በማንኛውም መልኩ እኒህ ነገሮች ነቅተን እራሳችንን እንድንመለከት የሚያስችሉ ስለሆኑ ወደ ቤተሰቦቼ በዚህ ፕሮግራሜ ላይ ልጠቁማችሁ ወዳለሁ፣ ወደ መረጃዎቼ ልለፍ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ውድ ቤተሰቦቼ ትላንትና በሰማነው መሰረት ከሰዓታት በፊት ማለት ይቀላል። ቭላድሜር ስታፕ የሚል የፕሬዚዳንት ትራምፕን ማስጠንቀቂያ ሰምተናል። ቭላድሜር አቁም የሚል የትራምፕ በጣም አደገኛ ቁጣ የተሞላበት ንግግር ተሰምቷል። በወራት ውስጥ እንግዲህ በዩክሬን ላይ የከፋ ጥቃት ተሰንዝሯል ተብሏል። በዚህ ዓመት ላይ የመጨረሻ ዘግናኝ የሚባል ጥቃት ነው። ፕሬዚዳንት ፑቲን ቭላዲሚር ፑቲን በዩክሬን በተለይ ኪየቭ ላይ ያደረሱት ይሄ ጉዳይ በዓለም ላይ አስደንጋጭ ቅርጽ ይዞ ጦርነቱ ሊመጣ እንደሚችል እየተነገረ ይገኛል። ለዩክሬን እና ለደጋፊዎቿ ጥቃቶቹ የሩሲያ አቋም ግብዝነት የተሞላበት ነው በማለት አመላክተውታል እና የአሜሪካን ፕሬዝዳንት የቦምቡን ድብደባ አስፈላጊ እንዳይደና በጣም መጥፎ ጊዜ ሲሉም ገልጸውታል። እንግዲህ ጦርነቱ ከተጀመረ ጊዜ አንስቶ ሩሲያ በዩክሬን ዋና ዋና ከተሞች ላይ እጅግ በጣም አውዳሚ ከሆነው የቦምብ ጥቃት አንዱ የሆነውን ነው እንግዲህ ሐሙስ ምሽት ላይ በመወርወር በይኪቭ ላይ በመወርወር ቢያንስ አስራ ሁለት ሰዎች ሞተዋል። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ከሁለት ወገኖች ጋር ስምምነት ማድረጋቸውን ካመኑ ከሰዓታት በኋላ ነው ይሄ ነገር የተከሰተው። ስለዚህም ፕሬዝዳንት ትራምፕ ተናገሩ ቭላዲሚር አቁም የሚል በጣም አደገኛ ንግግር ነው የተናገሩት። ትራምፕ ከጥቃቱ በኋላ እንግዲህ ትሩዝ ሶሻል በተባለው ድረገጻቸው ላይ የጻፉት ጽሁፍ አለ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲንን ወቅሰዋል እዛ ቦታ ላይ ከበኪየቭ ላይ እንግዲህ በሩሲያ ያደረጉ ጥቃቶች ደስተኛ እንዳይደሉ አስፈላጊም እንዳይደለ እንደገናም ደግሞ በጣም መጥፎ ጊዜ ጦርነቱ እዛ ደረጃ ላይ መድረሱን ጭምር ፕሬዚዳንት ትራምፕ አምነውታል ተናግረውታል። እንግዲህ በሳምንት አምስት ሺህ ወታደሮች የሞቱ ነው የሰላም ስምምነቱ ቢጠናቀቅ ነው ትክክለኛው የሚለውን አቋማቸውን ፕሬዚዳንት ትራምፕ ገልጸዋል። እንግዲህ ትራምፕ ሐሙስ ለጋዜጠኞች እንደተናገሩት ፑቲን በዩክሬን ላይ የሚደረጉ ጥቃቶችን ለማስቆም ያቀረቡት ሀሳብ አለ፣ ያ ሀሳብ ይሰማናል ብለው ተናግረዋል። በዩክሬንና በሩሲያ መካከል በጣም ብዙ ጥላቻ፣ መጥፎ ደም፣ አጸያፊነት አለ ብለዋል። እና ያ ያለ ሁለቱም ሰላም ይፈልጋሉ፣ ነገር ግን ወደ ጠረጴዛ መቅረብ እንዳልቻሉ ፕሬዝዳንት ትራምፕ ተናግረዋል። እንግዲህ ፕሬዝዳንቱ ሁለቱም ወገኖች በመጨረሻ የሰላም ስምምነት ላይ እንደሚደርሱ አምናለሁ ብለው ፈጥነው ወደ ሰላም አቅጣጫውም እንዲመጡላቸው እንደሚፈልጉም ጭምር ነው የተናገሩት። እንደሚታወቀው ባለፈው ሐሙስ ከኖርዌይ ጠቅላይ ሚኒስትር በኦቫል ኦፊስ ውስጥ በደረገ የሁለትዮሽ ስብሰባ ነበር። በዛ ስብሰባ ላይ ፕሬዚዳንት ትራምፕ ትናንት ምሽት የሆነውን ጉዳይ ተመልክቶ የሐሙሱን ጉዳይ በተመለከተ በሱም ደስተኛ ያለ መሆናቸው፣ ሰላም ለማውረድ ላይ ጥረት የሚያደርጉ መሆናቸው፣ ሚሳይሎችም መተኮሳቸው በሱም ደስተኛ ያለመሆናቸው ሌሎችም ነገሮች ከኖርዌይ ጠቅላይ ሚኒስትር ጋር በኦቫል ኦፊስ ባወርበት ሰዓት ተናግረዋል። እንግዲህ ዩክሬን ሩሲያ በዩክሬን ላይ ቦምብ እየደበደበች ከቀጠለች ተጨማሪ ማዕቀቦችን ሊያስቡ እንደሚችሉ ፕሬዚዳንት ትራምፕ ጠይቀው ነበር። እናም ጥያቄውን በሳምንት ውስጥ ብመልስ መርጣለው የሚለውን ሀሳብ ነው የተናገሩት። በጣም ጥንቃቄ አድርገዋል። ስምምነት ላይ መድረስ እንደምንችል ግን ማየት ፈልጋለሁ ወይም ይታየኛል የሚለው ነገር ገልጻጭ ገልጸው ነበር አስቀድመውና፣ አሁን መልስ የምሰጥበት ምንም ምክንያት የለም ግን ደስተኛ አይደለሁም ነው ያው ማዕቀቦችን በተመለከተ በሩሲያ ላይ ለማሽጎድጎድ በግልጽ መናገር አልፈለጉም። ምክንያቱም ዋጋ ያስከፍላቸዋል። አሁን ባለበት ሁኔታ ከቻይና ጋር ያለው የኢኮኖሚ ጦርነት አለ፣ የንግድ ጦርነት አለ። እዛ ላይ ከሩሲያ ጋር ተመሳሳይ ነገርና ሌሎች ጉዳዮች ላይ መግባት ፕሬዚዳንት ትራምፕ ወገባቸው እንዳልቻለ፣ መቋቋም እንዳቃታቸው የሚያሳዩ በጣም ብዙ ማመላከቻዎች አሉ። እንደሚታወቀው በሀገሪቱ ላይ የሚደረገው ነገር በጠቅላላ በቻይና እጅግ ወሳኝነት የንግድ ጦርነቱ ግንባር ቀደም ሆኖ እየተንቀሳቀሰ እንዳለ ያሳያል። እና በዛ ሕመም ላይ ሌላ ሕመም መጨመር አልፈለጉም እዚህ ላይ ሲታይ። ስለዚህ ትራምፕ አሜሪካ በሁለቱም ወገኖች በተለይም በሩሲያና ና በሁለቱ ጫና እያሳደረች ወደ ሰላም ስምምነት ለማምጣት እንደችሉ በጣም ብዙ ነገሮች አድርገው እንደነበር ይታወቃል ነገር ግን ትራምፕ እንደተናገሩት ሁለቱም ሰላም ይፈልጋሉ፣ ግን ሰላም ለማምጣት እንዴት እንደከበዳቸው ይናገራሉ። እዚህ ላይ ውድ ቤተሰቦቼ በጣም መርሳት የሌለብን ነገር ቢኖር የጎግ ማጎግ ጦርነት ውስጥ ነው እነዚህ ሀገራት ያሉት። በዚህ ጦርነት ላይ እንግዲህ መታወቅ ያለበት የሰው ፍላጎት አይደለም ጦርነቱ የርኩሳን መናፍስት ፍላጎት ነው። በጦርነት ዙሪያ ላይ እርኩሳን መናፍስት የሚያደርጉት ነገር እንደዚሁ በቀላሉ አይተን እንደው ዝም ብለን አውርተን የምናልፈው ነገር አይደለም። ምክንያቱም ጦርነት በእጅጉ ትልቁን ዋጋ ሊያስከፍል ያስከፍል የመጣበት ዋነኛው ሴክሬት በመጨረሻዎቹ ዘመን የሁለት መናፍስቶች መናፍስታዊ ዓለም ጦርነት ግጥሚያ ነው። እያንዳንዱ በመጨረሻዎቹ ዘመን ላይ ያለ ጦርነት በጠቅላላ ያ መሆኑ መታወቅ መቻል አለበት። ምክንያቱም እነዚህ አካላት የሚያደርጉት ከፍላጎት እያላቸው ማድረግ እየፈለጉ ስምምነት ለማምጣት በጣም ትልቅ ጉጉትና ፍላጎት ያላቸው እነዚህ ነገሮች ማምለት ማድረግ ያለመቻላቸው ነገር ከመናፍስት ዓለም አንጻር መረዳት ካልተቻለ በምንም ነገር ልንረዳው አንችልም። እንደሚታወቀው የዓለም ጦርነት በምንም መልኩ በምን ይባል አይቀሬ መሆኑ ይታወቃል። መንፈሳዊ ነው ጉዳዩ። በዚህ ውስጥ እንግዲህ የዓለም ጦርነት አይቀሬነትን ተመልክቶ ባለፉት 30 ዓመታት በየሀገራት መካከል ያለው ሁኔታ እየተረጋጋ እንዲሁም እየተሻሻለ እንደሆን የሚሰማቸው ሰዎች እንደነበሩ ይታወቃል። ይሁን እንጂ በቅርብ ጊዜ ጀምሮ የተከሰቱ ካሉ ነገሮች አንጻር በፍጹም አለም ወደ ሰላም ልትመጣ የማይችልበት ደረጃ ላይ መድረሷን ያመላክታል። እንደሚታወቀው ለምሳሌ በጥር 6 2024 ላይ በሊባኖስ ድንበር አቅራቢያ በእስልምና በሄዝቦላ መካከል የተኩስ ልውውጥ መከፈቱ የጋዛ ጦርነት ወደ አጎራባች አገሮችም ተስፋፍቶ እንደነበረ እስካሁን ድረስ ያለው ወደ ዛርቀት እንደሄደና ያለ ኢራን የምደግፋቸው ቡድኖች በተለያየ አቅጣጫዎች ጥቃት ሰንዝረው በብዙ መልኩ የዓለም አሁን ያለው ቅርጽ ደግሞ በእጅጉ ብዙ ነገር እየተቀያየረ እንደመጣል። ኒውዮርክ ታይምስ ይዞት የወጣው አንድ ዘገባ በደንብ አድርጎ ዚ ላይ ይነግረዋል። የኒውክሌር ፕሮግራሞቿን በድንገት እንዴት እንደተንሰራፋ የኢራንን ጨምሮ ማለት ነው። ይህም በመሆኑም ደግሞ ሩሲያና ቻይና ከጎኗ የተሰለፉት ኢራን ለምዕራቡ ዓለም አዲስ ስጋት ፈጥራለች የሚለው ዜና በደንብ አድርገን እናያለን። ሌላኛው እዚህ ጋር የሩሲያ ጥቃት በመላው ዩክሬን ውድመት እያስከተለ መሆኑን ምናየው ምንመለከተው ነው። ቻይና በኢኮኖሚና በወታደራዊ ኃይል እየፈረጠመች መሄዷ፣ በታይዋን የብሔራዊ ኩራት ስሜት እየገነነ መምጣቱ፣ እንዲሁም በቤጂንግና በዋሽንግተን መካከል ያለው ግንኙነት መሻክሩ በቀላሉ ጠብ እንዲጫር የሚያደርግ ሁኔታ እየፈጠረ እንዳለ ሁሉም በዓለም አቀፍ ዜናዎችን ሁሉ ዛ ውስጥ ማየት እንችላል። ምስራቅ አፍሪካ ላይ ያሉ ጦርነቶችን መመልከት ትችላላችሁ። በምስራቅ አፍሪካ ላይ በኢትዮጵያ ውስጥ ያሉ በሰሜን ሱዳን ያለ በደቡብ ሱዳን ያለ እንደገናም ደግሞ በመካከለኛው ደግሞ በኮንጎ ውስጥ ያለ ጦርነት አሁንም የቀጠሉ ጦርነቶችን ዓለም ወዴት አቅጣጫ ይዛ እየሄደች እንደሆነ ማየት ይችላላችሁ። ዓለም በተለያየ አቅጣጫ ላይ ጦርነት ዳ ያለችው በሩሲያና በዩክሬን መካከል ያሉ ጦርነት ወደ ምዕራባውያኑ እየተስፋፋ እንዳለ ማየት ይችላላችሁ። እንግዲህ ውድ ቤተሰቦቼ ይሄ በመጨረሻዎች ዘመን ይሆን ስላለው ዘንድ ግልጽ ነው። መጽሐፍ ቅዱስ በአሁኑ ጊዜ ስለምናየው ስለ የትኛውም ጦርነት ለይቶ አይናገርም። ሆኖም ጦርነት በምንኖርበት በዚህ ዘመን መለያ እንደሚሆን እዚህም እዚያም እየተቀሰቀሰ ሰላምን ከምድር እንደሚወስድ በዮሐንስ ራእይ ምዕራፍ 6 ቁጥር 4 ላይ አስቀድሞ እግዚአብሔር ነግሮናል። እሱ ብቻ አይደለም በትንቢተ ዳንኤል መጽሐፍ በፍጻሜ ዘመን ተፎካካሪ የሆኑ የዓለም ሀያላን እርስ በርስ እንደሚገፋፉ ማለትም የበላይ ለመሆን እንደሚታገሉ አስቀድሞ በትንቢተ ዳንኤል ምዕራፍ 11 ቁጥር 40 ላይ ቁጥር 42 ላይ ቁጥር 43 ላይ ማየት ይችላላችሁ። ይሲ እነዚህ በመገፋፋት የተነሳ የዘመን ፍጻሜን ወደ ጦርነት እየጎነተሉ ዓለምን ይዘው ሊሄዱ እንደሚችሉ በዚህ ላይ በግልጽ ተቀምጧል። በዚህም የስልጣን ሽኩቻ ላይ ታላቅ ወታደራዊ ኃይል የሚያሳዩ ከመሆኑም በላይ በጣም ውድ ሀብቶች ወይም ደግሞ ከፍተኛ መዋለ ነዋይ ያፈሳሉ። ያ ትንቢተ ዳንኤል ምዕራፍ 11 ቁጥር 40 ላይ ተመልክቱት። እንግዲህ ስለዚህ ጦርነት በመጨረሻዎቹ ዘመን አይቀር የሆነው ትመለከታላችሁ። መጽሐፍ ቅዱስ የዓለም ሁኔታ ከመጥራቱ ሁኔታ ሁሉ ግልጽ ከመሆኑ በፊት መደፍረሱ እንደማይቀር ይጠቁማል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ ከዓለም መጀመሪያ አንስቶ ሆኖ የማያውቅ ታላቅ መከራ ይከሰታል ብሎ ነው የሚናገረው። ይህ ታላቅ መከራ የሚለውን ቃል ብትወስዱት የሚደመደመው ሁሉን ቻይ በሆነው አምላካችን ታላቅ ቀን የሚባል አርማጌዶን የሚባል ጦርነት። ስለዚህ በዮሐንስ ራእይ ምዕራፍ 16 ቁጥር 14 ላይ እንደተቀመጠው አርማጌዶን ጦርነት ይቀሰቀሳል። ስለዚህ ጦርነቱን ስታዩት በሁለቱ አቅጣጫ የሚደረጉ ናቸው። በእግዚአብሔር ዓለምና በእርኩሳኑ ዓለም የሚደረጉት ግጭቶችና ጦርነቶች ወደዚህኛው ምድር ላይ ስትመጡ በምድር ላይ በብሔር ብሄር ሰዎች እንዲላተሙ ይሆናል። በመጨረሻዎች ዘመን ላይ ያለው ጦርነት እንደገናም ሀገራት ከሀገራት ይገዳደላሉ። ኔሽን በኔሽን ላይ ይነሳል፣ ህዝብ በህዝብ ላይ፣ መንግስትን በመንግስት ላይ ይነሳል። እነዚህ ነገሮች የክፋቱ አለም ድግስ እንደሆኑ በግልጽ ትመለከታላችሁ። ድ ቤተሰቦቼ፣ እነዚህን የክፋት አለም ድግሶች ለማስቆም ደግሞ ቅዱሳን መልአክ ተመድበው የሚደረገው መንፈሳዊ ውጊያ በምድር ላይ ሰዎች እርስ በርስ የዛ ውጊያ አካል ሆነው ተገልጠው ሲገዳደሉ ታያላችሁ። ስለዚህ የመጨረሻው የዚህ ጦርነት መቋጫው አርማጌዶን ነው በዮሐንስ ራዕይ ምዕራፍ 16 ላይ እንደተቀመጠው። ይሁንና አርማጌዶን የሰውን ዘር አያጠፋም፣ እንዲያውም ይታደገዋል። አምላካችን አውዳሚ ለሆኑ በጣም በርካታ ጦርነቶች ምክንያት የሆነውን ሰብአዊ አስተዳደር በአርማጌዶን አማካኝነት ያስወግደዋል። አርማጌዶን ዘላቂ ሰላም የሚያመጣው ከዛ የጌታችን ኢየሱስ ክርስቶስ በጣም ታላቅ የሆኑ ዓመታት በሚመጡበት በዛ ሰዓት ላይ የምናየውን በደንብ አድርገን እንድናስተውል ያደርገናል ማለት ነው። ስለዚህ አሁንም ያለው በሩሲያና በዩክሬን መካከል ያለው ጦርነት የዚህ መንፈሳዊ ጦርነት መገለጫ ነው። በሁለቱ ሀገራት መካከል ያለው ግጭት በምዕራባዊነትና ምስራቃዊነት ጦርነት ላይ በምዕራባዊነትና በምስራቃዊ ፍትጊያ ውስጥ የሚከሰቱ ጉዳዮች ውጤት እንደሆነ እናያለን። እነዚህ ነገሮች ስናስተውል እንዴት ሆኖ ይሄ ጦርነት አሁን አቅጣጫውና ቅርጹን እየቀየረ እንዳለ ልታስተውሉ ይገባል ማለት ነው ደ ቤተሰቦች። ስለዚህ ጦርነት በጣም አደገኛ ቅርጽ ይዞ እየቀጠለ የመጣበት ዋነኛው የመጨረሻው ዘመን አመላካች ነገር በግልጽ የምናየው መንፈሳዊ ውጊያዎች ማኒፌስት አድርገው የሚመጡ እንደሆነ ታያላችሁ። ሰሞኑን ፕሬዚዳንት ፑቲን ለዩክሬን ጦርነቱን ጋባ አድርገው ነበር ያረጉበት ዋነኛው ሲክሪት ደግሞ በግልጽ እንደተናገሩት እሳቸው ለ ፋሲካ በዓል እረፍት እንዲሆን ተደርጎ እንደነበረ ይታወቃል። ነገር ግን ጦርነቱ መልሶ እንዲቀጥል እንደደረገ ደግሞ በዚሁ እናያለን። ስለዚህ በኪየቭ ላይ ከፍተኛ ድብደባ ፈጽመዋል ፕሬዚዳንት ፑቲን። በመደብደቡ በጣም ብዙ ሰዎች ሞተዋል፣ በጣም ብዙ ውድመት ነው ያለው። በዚህም ውድመት የተነሳ ከፍተኛ ስጋት ተፈጥሯል ማለት ነው የሰላም ስምምነቱ መበጣጥሱን የሚያመላክቱ ነገሮች ናቸው እየሆኑ ያሉት። በዚህም ጉዳይ የተነሳ እጅግ በጣም አደገኛ ቁጣ ከዋይት ሀውስ ሰምተዋል። ፕሬዚዳንት ትራምፕ ስሜታዊ ሰው ናቸው። ምናልባት ይሄ ጉዳይ ሄዶ ሄዶ የሰላም ጉዳዩ የሚደፈርስ ከሆነ ለአንዴና ለመጨረሻ ጊዜ የሚሆነው ነገር በጣም መጥፎ ጦርነት ይዞ ሊመጣ ይችላል። ስለዚህ ከፋሲካ በኋላ የተደረገው የዚህ ድብደባ የጦርነቱን አቅጣጫና ጨዋታ እንዴት እንደቀይረው ገብታችሁ በደንብ ብታዩት አለማችን አሁን ያለችበት ሁኔታ የአርማጌዶን ጦርነት በፊት አሁን ያለው የጎግና ለማጎግ ጦርነት አጠቃላይ ቅርጹ በፍጹም በሰዎች ቁጥጥር ስር እንደሌለና መንፈሳዊ አካላት የሚቆጣጠሩት ነገር እንደሆነ የርኩሳኑ መናፈስ መናፈስታዊ አካላት የሚቆጣጠሩት ጦርነት እንጂ ፑቲን ወይም ደግሞ ዩክሬን ወይ አሜሪካ ወይ ትራምፕ ሊቆጣጠሩት እንደማይችሉ በግልጽ እናያለን ማለት ነው። ይህንን መንፈሳዊ ነገሩን ላስታውሳችሁ ብዬ ነው። ወደ ሁለተኛው መረጃ ልለፍላችሁ። አሁን ያለው በቱርክ ከሰሞኑን መሬት መናወጥ ሰምተናል። የዚህ መሬት መናወጥ ጉዳይን በደንብ ካስተዋልነው ነገርየው እስከ ምስራቅ አፍሪካ በዓለማችን እስካሉ ታላላቅ የመሬት መናወጥ ወይም በጣም ከባድ የሚባሉ እርዝኩዌክስ ዲቴክቲቭ ሆነው የሚገለጹበትን ጉዳይ የምናይ ይሆናል ማለት ነው ወደ

ሁኔታው በቱርክ ላይ ብቻ የተከሰተ እንዳይመስላችሁ ያው እየሰማን እንዳለ ነው። በተለያዩ የዓለማት ክፍላችን በቀን ብቻ ከፍተኛ መሬት መናወጦች ይሰማሉ። ለምሳሌ በታጃኪስታን ዛሬ ብቻ ማለት ነው 4.3 በሬክተር ስክሪ የተለካ መሬት መናወጥ፣ እንደገናም ደግሞ በታይዋን እንደዚሁ 4.6 የተለካ እንደገና በ በተለይ ፓፓዋን የጊኒ 4.8 የተለካ መሬት መናወጥ፣ በሩሲያ አቅጣጫ ደግሞ በሴቭሮ ኩሪስትልክ የምትባል ቦታ ላይ 5.3 በሬክተር ስኪል የተለካ መሬት መናወጥ በቶንጋ ፓንጋይ በሚባለው ስፍራ 4.9 በማግኒቱድ እዛው አካባቢ እንደገና በፊጂ አይዝላንድ 4.3 በሬክተር ስኬል የተለካ 4.4 ደግሞ በፊጂ ሌላኛው ቦታ የተደረገ መሬት መናወጥ እንደገናም ደግሞ በኪንግ ኮቭ በአላስካ አሜሪካ 2.7 እዛው አሜሪካ ዛሬ ብቻ 4.5 በሬክተር ስኬል የተለካ እንደገና በዛው በአሜሪካ በፔትሮሊያ በሚባል ቦታ ላይ በካሊፎርኒያ ይመስለኛል ወደ 42 በተለካ መሬት መናወጥ አሜሪካ ውስጥ እዛው ኦሃዮ አካባቢ 31 በሬክተር ስኬል የተለካ ለምሳሌ ነው ያልኳችሁ። 48 በኮሎምቢያ ዛሬ መሬት መናወጥ ሰምተዋል። እንደ እንደገና በቺሊ እዛው ደቡብ አሜሪካ ክፍል አካባቢ ኦቫሌ በሚባል ቦታ 4.2 በሪክተር ስኬል የተለካ የመሬት መናወጥ ሰምቷል። እዛው በሰሜን የአሜባ በደቡብና በሰሜን አሜሪካ መካከል በቨርጂን አይስላንድ ማለት ነው 3.0 በሪክተር ስኬል የተለካ መሬት መናወጥ ሰምተናል። እነዚህ ሁሉ ባሉበት የመሬት መናወጥ በየቀኑ በጣም አዳዲስ የመሬት መናወጥ ዜናዎች ይሰማሉ። በጣም በጣም በጣም ከባድ ከሚባሉት መሬት መናወጦች ነው እንጂ ቀደመ ቀደም ብለው የሚ የሚጠቀሱት ሌሎቹ መሬት መናወጦች ስላልተጠቀሱ ነው። አራት አምስት የሚሆኑት እንጂ በጣም ከባድ ከባድ ዜናዎች ይሰማሉ። ከነዚህ መካከል እንግዲህ በቱርክ የነበረው የመሬት መናወጥ ቀላል የሚባል ጉዳት አላመጣም። በጣም ስትሮንገስት የሚባል የመሬት መናወጥ ነው የተከሰተው። ይሄ እንግዲህ የመሬት መናወጥ እንደ ቀላል የሚታይ ውጤት አላመጣም። በጣም ከባድ ነው። 6.2 ማግኒቲዩድ የተለካበት የመሬት መናወጥ ነው በቱርክ የተካሄደው ማለት ነው። ይሄ ኢስታንቡል ላይ እንግዲህ ዋና ከተማዋ ላይ 6.2 በማግኒቲዩድ የተለካበት የመሬት መናወጥ ከሰማም በኋላ የተጎዱ ሰዎች አሉ። ከ230 በላይ ሰዎች ተጎድተዋል። ይሄ ጉዳይ ምንድን ነው የሚያሳየው የሚለውን ነገር እንደ ቀላል ማየት አይጠበቅብንም ማለት ነው። ምክንያቱም ከበድ ያሉ ነገሮች ተከታትለው ዓለም ላይ ለመምጣታቸው አንዱ ማሳያ ይሄው እንደሆነ እየተነገረ ይገኛል። እንግዲህ በብዙ መልኩ የሚታወቁ ብዙ ማስረጃዎች አሉ። የተሰሙ ያሉ ነገሮች በግሪክና በቱርክ ያለ የመሬት መናወጥ ከአፍሪካን ቴክቶኒክ ሪትሪት የሚመጣ እንደሆነ መረጃዎች ያሳያሉ። እነዚህ ሪትሪቶች እንግዲህ በትክክል እንደሚያሳዩት በተለይ እነዚህ በጣም ከባድ የሚባሉት ዲቫስቲንግ የተባሉ ሰባት በሬክተር ስኬል የተለኩ የመሬት መናወጦች ለምሳሌ በኦክቶብር 2020 የተከሰተውን ሁሉ ብታዩት ከዛ ጊዜ ጀምሮ በዓለማችን ላይ በተለይ በነቱርክ ባሉበት ስፍራ እየፈጠነ እየተከሰተ ያለው የመሬት መናወጥ በጠቅላላ ስታዩት በግሪክና በቱርክ ላይ እነዚህ መሬት መናወጦች ከዚህም በኋላ እየጨመሩ ሲመጡ የአፍሪካን ቴክቶኒክ የሚባለው ሪትሪት እያደረገ ወይም ደግሞ ወደ ነቱርክ አቅጣጫ ላይ እየገፈተረ ለመምጣቱ ማሳያ ሆኗል። ይሄም ደግሞ የአፍሪካን ቴክቶኒክ እንደሚታወቀው የሶማሊያና የኑቢያ ቴክቶኒክ በሚል የተገለጠ ቴክቶኒክ እንዳለ ኢትዮጵያ ለሁለት የሚሰነጥ ጥቃት ቴክቶኒክ ወይም ስንጥቅ አለቶች ትላለቅ ግዙፍ ግዙፍ የመሬት መንጣፎች ታችኛው ክፍል ላይ ነው። እንግዲህ እንደሚታወቀው ኢትዮጵያ ያለችው ሰሜን ሱዳን፣ ሌሎችም ያሉት በዚህ በኑቢያ ፕሌት በሚባለው ቴክቶኒክ ፕሌት ነው። ይሄ ቴክቶኒክ ፕሌትም ወደዛ እየገፈተረ ነው ያለው። ስለዚህ እነ ቱርክ ላይ እየመጣ ያለው መሬት መናወጥ ከአፍሪካ የተወለደ መሆኑን ታያላችሁ። እሱ ብቻ አይደለም፣ በጣም የሚደንቃችሁ ድ ቤተሰቦቼ በጣም ግዙፍ ግዙፍ የሚባሉ በጣም አደገኛ አደገኛ የሚባሉ የመሬት መናወጦች እየተሰሙ ይገኛሉ። እነዚህ የመሬት መናወጦችን ስታዩና ስታስተውሉ በተለይ ሜጋ የሚባሉቱ እጅግ በጣም ከባድ የሚባሉት ዓለም አቀፍ የመሬት መናወጦች በምድራችን ላይ መሰማት ይቀጥላሉ። ከነዚህ ሜጋ ኤርዝኩዌክ ከሚባሉት መካከል እንግዲህ ውድ ቤተሰቦቼ ጃፓንን ሊያወድማት የሚችል ከ300 ሺህ በላይ ጃፓናውያንን ሊገድል የሚችል የመሬት መናወጥ እየመጣ ነው። ሜጋ የሚባል በጣም ግዙፍ ግዙፍ መሬት መናወጦች እየመጡ ነው። እነዚህ መሬት መናወጦች ለምሳሌ በዚህ ዜና ላይ እንደሚያሳያችሁ ጃፓኒስ ብሬሲንግ ፎርስ ኔክስት ሜጋ ኩዌክ ከ300 ሺህ ሰዎች በላይ ሊያወድም የሚችል ጃፓንን ሊያጠፋት የሚችል አደገኛ አደገኛ የመሬት መናወጥ ሜጋ እርዝኩዌክ ይጠበቃል በሚል ሪፖርቶች ቀርበዋል። በነዚህ 3 ሳምንት ውስጥ ይሄ ሪፖርት ለጃፓን መንግስት ቀርበዋል። ጃፓንን ሊያወድማት ሙሉ ለሙሉ ሊያወድማት እንደሚችል የሚያሳይ ሜጋ ኤርዝኩዌክ ነው። ሌላኛው ሜጋ ኤርዝኩዌክ እንግዲህ ለህንድም ማስጠንቀቂያ የተሰጠ ነው። ህንድ፣ ቻይና፣ ጃፓን እነዚህ ኔክስት ሜጋ እጅግ በጣም ግዙፍ የተባለ ምናልባትም በሬክተር እስከ ዘጠኝ የሚለካ እነዚህን የሰሜን ሱዳን፣ ህንድን፣ ቻይናን እነዚህ አካባቢዎችን ሊያወድም የሚችል በ12 ቀን ውስጥ በዚህ እነዚህ 12 ቀን ውስጥ እየተሰሙ ካሉ ማስጠንቀቂያዎች መካከል አንዱ የሆነ እየተ እየተነገረ ይገኛል። በጣም ሬር የሚባሉ የሱናሚዎችን ይዞ ሊመጣ የሚችለው ይሄ እርዝ ኩዌክ በጃፓን ላይ ሊከሰት የሚችለው አስቀድሞ እየተነገረ ያለ እንደሆነ በትክክል እናያለን። እሱ ብቻ አይደለም ካስካዲያ የሚባልም አለ። አደገኛ የመሬት መናወጥ ማለት ነው ይሄ ዌስት ኮስት አሜሪካን ሊያወድም የሚችል እንደሆነ በትክክል ታያላችሁ። ይሄ ዌስት ኮስት አሜሪካን የምዕራቡን የአሜሪካ ክፍል አካባቢ ሊያወድም የሚችል ሜጋ ኤርዝክዌክ እንደገና እየተጠበቀ ይገኛል። እነዚህ በአጭር ጊዜ በአንድ ጊዜ የሚፈነዱ መሬት መናወጦች እንደሆኑ እየታየ ነው። እንደገና ይህን በተመለከተ ሌሎች የሚነግሩ መሬት መናወጦችም አሉ። ሳይንቲስቶች በነዚህ አስራ ሁለት ቀኖች እዚህ ጋር አስራ ሁለት ቀን ይላቸዋል። ዘ ሳይንቲስት ኢን ኤዥያ ወርኪንግ ቱ ፕሪዲክት ዘ ኔክስት ቢግ ርዝክዌክ የመሬት ቀጣዩን አደገኛ የሚባለው የመሬት መናወጥ ሜጋ ርዝክዌክ ዲቴክት ለማድረግ እየጣሩ ነው ተብሏል። ይሄ በጣም ቀጥሎ እየተጠበቁ ያሉት ሜጋ ርዝክዌኮች በአንድ ጊዜ በጣም ብዙ ውድመት ሊያመጡ የሚችሉ በዚህ አንድ ወር ውስጥ የተነገሩች መካከል አንዱ ዘ ወርልድ ኔክስት ሜጋ ኩዌክ ኩድ ሃፕን ሂር ኩድ ኒው ዚላንድ ዲሳፒር ኒውዚላንድን ሊያጠፋት ሊውጣት የሚችል ሜጋ እርዝክዌክ እየመጣ እንዳለ ማስጠንቀቂያዎች እየመጡ ይገኛሉ። እሱ ብቻ አይደለም። ኢ ዘ ግሬት ሂማሊያ እርዝክዌክ አደገኛው በነዚህ ስምንት ቀን ይላቸዋል። ይህ ስታዩ ደ ግሬት ሂማሊያን እርዝክዌክ ካሚንግ ሱን እየመጣ ነው ማያንማር ኤርዝኩዌክ የሚባል በጣም አደገኛ አደገኛ ውድመት ይዞ ሊመጣ የሚችል ሜጋ ኤርዝኩዌኮች እየመጡ ነው። ዓለም ለምን እንደዚህ አይነት ነገር ውስጥ እንደገባች ራሷ ምድራችን አላወቀችም ልታውቅም አልቻለችም። እግዚአብሔር ብቻ ይሄን ነገር አዋቂ ነው። ነገሮች እንደቀላል የሚታዩ አይደሉም። እነዚህን ነገር ተመልክቶ የሚነገሩ ዜናዎች እንደቀላል አይታዩ። እዚህ ጋር ለምሳሌ ዘ ግሬት ሂማላያን ኤርዝኩዌክ የነዚህ ባለፉት ሁለት ቀናት ውስጥ የተነገረ ዜና ነው ኩድ ሂት ኢንዲያ ሱን ብሎ ይገልጸዋል። ህንድን ሊያውድማት ይችላል የሚለው ሜጋ እርዝኩዌክ እዚህ ጋ እየመጣ ይገኛል። ጃፓንም ህንድንም ሌሎችንም ያውድማል። እንግዲህ ሰለጠኑ የተባሉ ሀገራትን በጠቅላላ ድብልቅልቃቸው ሊያወጣ የሚችል አደገኛ እርዝኩዌክ ነው። ይሄ ብቻ አይደለም። ይህንን ሰርቫይቭ ማድረግ አይችሉም ተብሎ እነ ፖርትላንድ፣ እነ ሲያትል፣ እነ ቫንኮቨር አሜሪካ ውስጥ ያሉ ግዛቶች ይህንን እዚህ ስክሪን ላይ የምትመለከቱትን አደገኛ ሜጋ እርዝኩዌክ ሊያመልጡ አይችሉም የሚሉ ዜናዎች እየተሰሙ ነው የሚገኘው። ጃፓንስ ሜጋ ኩዌርክ ርዝክዌክ ዋርኒንግ 3000 ሰዎች በአንዴ ሊያውድም የሚችል አደገኛ አደገኛ የመሬት መናወጥ እየተጠበቀ ይገኛል። ይህም ባለበት አለም ላይ እነዚህ ነገሮች ቢግ ዋን በጣም ከባዱ መሬት መናወጥ እየመጣ ነው እየተባለ በደንብ እየተነገረ ይገኛል። እነዚህ ሁሉ መታያቸው በአለማችን ላይ ከፍተኛ ነገሮች እየተነገሩ ነው። ደ ኔክስት እርዝ ኩዌክ ኩድ ሲንክ ዌስት ካሊፎርኒያ፣ ምዕራብ ካሊፎርኒያ ሊያሰጥም የሚችል አደገኛ መሬት መናወጥ ሳይንቲስቶች ከፍተኛ ፍራቻ እንደተሰማቸው ምዕራቡን የአሜሪካ ክፍል ሊውጥ ሊሰለቅጥ የሚችል አደገኛ መሬት መናወጥ እየመጣ እንደሆነ በእነዚህ ሶስት ወራት ውስጥ ይሄ ማስጠንቀቂያ እየመጣ ይገኛል። ይሄ የምታዩት ቀለበት በጣም አደገኛ ቀለበት ነው። ዛሬ ፓስፊክ ሰላማዊ የሚባለው ውቅያኖስ ሰላማዊ እንዳሉነው እየተመለከትን ነው። እነዚህና መሰል ጉዳዮች በዓለማችን ላይ ቀጥሎ እየተጠበቁ ይገኛሉ። ስለዚህ እየመጡ ላሉት ሜጋ ሜጋ ለሚሆኑ ዘጠኝ በሬክተር እስኬል የሚለኩ ከተሞችን የሚያወድሙ ሀገራትን የሚያወድሙ መሬት መናወጦች እየመጡ ለመሆናቸው ማሳያው አንዱ የቱርኩ መሬት መናወጥ ነው ተብሎ እየተነገረ ይገኛል። ያውም መሰረት የሚያደርገው ኢትዮጵያ ባለችበት በዚህ አውድ ላይ መሰረት ያደርጋል ማለት ነው ግሪስ ኤን ተርኪ ሸክን ባይ አፍሪካን ቴክቶኒክ ሪትሪት በአፍሪካ ቴክቶኒክ ሪትሪት ወይም በማፈግፈጉ ምክንያት እየመጣ ካሉ ውድመቶች መካከል አንዱ ይሄ ይገኝበታል። ውድ ቤተሰቦች፣ እነዚህና መሰል ጉዳዮችን ልትነቁ ልናውቅ በመጨረሻው ዘመን የመሬት መናወጥ በየስፍራው ለመሆኑ ትልቁ ማሳያ አሁን አሁን በጣም ተደጋጋሚና ፍሪኩዌንት በጣም በፍጥነት በፍጥነት መሬት መናወጦች በየቀኑ እየሰማና ያለ ነው። ተጠንቀቁ እንጠንቀቅ የክርስቶስ መምጫው ጊዜ ደርሰዋል ይሄ ሁሉ ማሳያና ማመላከቻ ነው ከአመታት በፊት እንደዚህ አይነት ፍጥነት የለውም ከኮቪድ በኋላ ያለችው አለም በምድርም በሰማይም እንደተቀየረች ታያላችሁ በዚህ ውስጥ መጠንቀቅ መጠበቅ ራሳችሁን ማወቅ ማዳን ካልቻላችሁ ውድ ቤተሰቦቼ ዋጋ የሚያስከፍል ነገር ተከታትሎ ሊመጣ እንደሚችል መረዳት ይኖርባችኋል የሚለው መረጃ ላካፍላችሁ ወደዱ ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔር ታከብራለች ሳድ በአቢይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል። ሣድስ